ኪታብ በጋራ የተቀመጠበት በህይወት ያሉም የሌሉም የዑለማዎች ኪታብ በጋራ የተቀመጠበት መክተባ ላይ ነው ያለነው እና አሁን መልእክት ማስተላለፍ የምንፈልገው ምንድን ነው? ዛሬ ረመዳን 29ኛ ቀን ስለሆነ ረመዳንን ስንጨርስ ወደ ነበርንበት ወደ ምግብ ወደ ማፍጠር ስንገባ የምናሰናብተው በዘካተል ፍጥር ነው። ረመዳንን ምናሰናብተው የምንሸኘው በዘካተል ፍጥር ነው። ዘካተል ፍጥር ማለት የመብያ ዘካ ማለት ነው ምግብ የመብያ ዘካ ማለት ነው። ዘካተል ፍጥር ታዘናል። የታዘዝነው ለምንድን ነው? ዘካተልፍጥር ግዴታ ነው ታዘናል። ነቢዩ ለ ስላት ሰላም ዘካተልፍጥር እንድናወጣ አዘውናል። ቁርአንም ላይ እንደዚሁም ዘካ እንድናወጣ ዘካተልፍጥር ተወድሶ ታዘዋል። በዚህ ቀጠፍ ላህማን ተዘካ ብሎ አላ ስብሓን ወተዓላ አስቀምጠዋል። ነቢዩም ለ ስላት ሰላም ግዴታ መሆኑን አስቀምጠዋል። ዘካ ግዴታችን ነው። ዘካን የሚናወጣበት ምክንያት ጥቅሙ ደግሞ ምንድ ነው? እኛ ሳናቃቸው የተናገርናቸው አላስፈላጊ ንግግሮች ሊኖሩ ይችላሉ። እንደውም ደግሞ ሆን ብለንም ሳናስበው ጥሩ ነገር ተናግረናል እያን ያመለጠን ነገር ሊኖር ይችላል። ለዚህ ደግሞ ሁሉ ማጠቢያ ዘካተልፍጥር እንድናወጣ ታዘናል። ወንጀላችን ነብዩ አለይህ ሰላቱ ሰላም ዘካተል ፍጥር ለራሳችሁ ማጣሪያ ነው፣ እናንተን ያነጻችኋል፣ ለምስኪኖች ደግሞ መብያ ይሆናል እና ብለው ስላስቀመጡ ዘካተል ፍጥር እናወጣለን። ግዴታ ነው። ግዴታ የሆነብንን ነገር ግዴታ የሆነ በማን ነው? በወንድ በሴት በአዋቂ በህፃን ታዟል። እንደውም በስራችን ያለ ሰራተኛም ካለ አገልጋይ ካለ ለዚህ ሁሉ ዘካ ቀለቡን መስጠት ግዴታ ለሚሆንብን ሁሉ ዘካተል ፍጥሩንም ማውጣት ግዴታ ነው። ዘካተል ፍጥር በግዴታ መልክ ነው የምናወጣው። አላህ ስብሃነወተዓላ ግዴታ ያደረጋቸውን ነገሮች ስንፈጽም አብዛኛው ያለ ግዴታ የሚንሰራቸው ነገሮች አሉ። የግዴታዎቹ ያለ ግዴታ ለሚንሰራው ነገር ማስተማሪያ ነው። የገንዘብ ዘካ ገንዘብ ማጥሪያ ነው። በአመት አንዴ ነው የሚወጣው፣ ግን አመቱን ሙሉ ደግሞ የበለጠ ሰደቃ እያደረግን እንደሚንቆይ ሁላችንም እናውቃለን። ዘካተል ፍጥር በአመት አንዴ ረመዳን ስናሰናብት የምናወጣው ነው ረመዳናችን ጉድለት ያለበትን ቦታ ማሟያ እንደሆንልን የምናወጣው ነው። ግን አመቱን ሙሉ ከዚህ በላይ ሰደቃ እናደርጋለን። ግዴታ ያደረገው ነገር ደግሞ አላህ ለማስተማር ነው ለማስተማር ነው፣ ስስታሞች በግዴታ መልክ እንዲሰጡ፣ ሰጪዎች ደግሞ ግዴታውን አይደለም ግዴታውን ግዴታ ባልሆነ ነገር ይዋጣል። ግዴታው ምክንያቱም ግዴታውንም ይሰራሉ ሰደቃውንም ሌላውንም ሰደቃ ያደርጋሉ። በዚህ መልኩ ዘካተልፊጥር እናወጣለን ስናወጣ ባለን እህል በምንበላው እህል በምንጠቀመው እህል ነው የምናወጣው። አራት እፍኝ ነው የምናወጣው፣ በመካከለኛ ሰው እፍኝ፣ አራት እፍኝ እናወጣለን ዘካተል ፍጥር ይህን አራት እፍኝ ከምንበላው በሀገራችን፣ አሁን ሳኡዲ ላይ ከሚመገቡት ምግብ ወተት ጭምር ብለው አስቀምጦታል። ሳኡዲ ላይ እና የተለያዩ አገሮች በምግባቸው ግዴታ አድርገው አስቀምጦታል። ተምር፣ ዘቢብ፣ ወይን፣ ወተት ይህን ሁሉ አስቀምጧል። እኛ ግን እንደ ሀገራችን። የምንበላው በምንበላቸው እህሎች ላይ ነው የምናወጣው በምንበላቸው አራት እፍኝ ነው የምናወጣው። እኛ እንደ ኪሎ ደግሞ ስንገባ ሁለት ኪሎ ከአርባ ግራም ነው የሚሆነው። ግን ሁለት ኪሎ ከአርባውን ግራም ከመስራት ሁለት ኪሎ ተኩል እያደረግን ያው እዚ እንዲወጣ እያዘዝን ነው። ሁለት ኪሎ ትክክለኛው ሚዛን ነው። ሁለት ኪሎ ከአርባ ግራም ነው። ሁለት ኪሎ ተኩል እየወጣ ነው። በዚህ መልኩ እናወጣለን። እናወጣና ለሚመለከተው እንሰጣለን። የሚወጣበት አላማው ይሄ የሚወጣበት አላማ አንድ እኛ ጾማችን ማጥራት ነው። ሁለተኛ ነገር ደግሞ ችግረኞች አሉ፣ ከኛ በታች ኖሮ ያሉ አሉ፣ አይን የሌለው እግረ የሌለው አለ እና እንደዚህ ኖሮትም ደግሞ ኖሮን መቋቋም ያልቻለ በቂ ገቢ የሌለው አለ። ለእንደዚህ ሰዎች እንድንሰጣቸው ነው የታዘዝነው። እና እኛ ስንደሰት እኛ ስንደሰት እነሱ መከፋት የለባቸውም። የእኛ ልጆች ሲቧርቁ፣ እነዛ ደግሞ ማዘን የለባቸውም። ማውጣት አለብን። የምናወጣው ሰዓት ደግሞ ቅድሚያ ያው ስናወጣ እህል እናወጣለን ብለናል። ምናልባት አንዳንድ ቦታ ላይ የእህል ችግር የሚገጥማቸው ሰዎች ሊኖሩ ይችላሉ። ዑለማዎች ሙሉ በሙሉ ባይስማሙበትም አብዛኛው የኋላ ዑለማዎች የሰውን ችግር ለመፍታት በሚችል ነገር እንዲወጣ አስታት አስቀምጠዋል። የኋላ ዑለማዎች የቀድሞ ዑለማዎች እህል የሚለው አብዛኛዎቻቸው አስቀምጠዋል። አሁን ግን የኋላ ዑለማዎች ግን አሁን ካሉትም የሰውን ችግር ሊፈታ በሚችል ነገር ዘካተል ፍጥር ይወጣ ሁለት ደግሞ እህል ብቻ ከተባለ ትላልቅ ከተሞች ላይ የእህል ቦታ ማግኘት ያስቸግራል። ለዛ ገንዘብ ግምቱ እንዲወጣ በሚል ብር እንደኛ እንደ ሀላባ ዞን ብር ከሆነ ሰማንያ ብር በአንድ ሰው ሰማንያ ብር እንዲወጣ ብለናል። በዚህ መልኩ ዘካተል ፍጥር እናወጣለን። አውጥተን ደግሞ ኢድ ቦታ ሳንወጣ ነው ቀድመን የምናወጣው። ዑለማዎች ሁለት ቀን አስቀድሞ ማውጣት ይቻላል ለችግረኛ የሚፈልገውን ነገር ገዝቶም ሆነ አስፈጭቶም እንዲጠቀም ጊዜ እንዲበቃው አስቀድመን ሁለት ቀን አስቀድመን ማውጣት እንችላለን ተብሏል። ይህን እናወጣለን እና ቀለቡ ግዴታ ለሆነብን ሰው ሁሉ እናወጣለን። ስናወጣ ከራሳችን ጀምረን ቀለቡ ግዴታ ለሆነብን ሰው ሁሉ እናወጣለን እና እንደዚም ደግሞ ለተወለደም ሕፃን እናወጣለን። ፀሐይ ከገበች ጊዜ ጀምሮ ለተወለደም ሕፃን እናወጣለን። ለሞተም ሰው ኢድ ማነው ፍጥር ግዴታ ከሆነበት ሰዓት ጀምሮ ለሞተም ሰው እናወጣለን በዛን ሰዓት ለሞተ ሰው እናወጣለን አንዳንድ ዕለማዎች ለጽንስም ቢወጣ ይላሉ ለጽንስም ቢወጣ ችግር የለበትም ይላሉ የችግረኞችን ችግር ለመቅረፍ ይረዳል ይላሉ በዚህ መልኩ ዘካን እናወጣለን አራት እፍኝ ነው በእጅ ከሆነ በኪሎ ከሆነ ሁለት ኪሎ ከአርባ ነው ከሃምሳ አድርገን ነው እየነገርን ያለ ነው ገንዘብ ከሆነ ሰማንያ ብር ነው። እንደ አላባ በቆሎ ሰማንያ ነው። ከበቆሎ ሌላውን ግምቱን ባለቤቱ አስገምቶ ማውጣት ይችላል። በዚህ መልኩ እናወጣለን። ካወጣን በኋላ ወዳው ለችግረኞች መድረስ አለበት። ነቢዩ አለ ስላቱ ሰላም ለእናንተ ጾማችን ማጥሪያ ለችግረኞች ደግሞ መመገቢያ እንዲሆናቸው አድርጉ ስላሉ ጊዜው ሳያልፍ ማውጣት አለብን። ነብዩ አለ ስላቱ ሰላም ሰደቀተል ፍጥር እንድናወጣ ሲያዙን ኢድ ሰዓት ሳይደርስ ነው። ከኢድ በፊት ያወጣችሁት ትክክለኛ ዘካተል ፍጥር ነው ብሏል። ከኢድ በፊት ያወጣችሁት ትክክለኛ ዘካተል ፍጥር ነው ብለዋል። ሳታወጡ ሳትሰጡ ኢድ ጋ ከወጣችሁ ግን ከዛ በኋላ የሚታወጡ ተራ ሰደቃ ነው ብሏል። እንደሌላ ሌላ ተራ ሰደቃ ነው የሚቆጠረው እንደ ፍጥር አይቆጠርላችሁም ብለዋል። በዚህ መልኩ ያለብንን ዕዳ ወይም ደግሞ ያለብን ማጠቢያ ወንጀል ማጠቢያችንን የተሳሳትናቸውን ቃላቶች አላስፈላጊ ቃላቶችን አላስፈላጊ ቀልዶችን የተናገርናቸውን ነገሮች ሁሉ ረመዳናችን የተበሳሳው ነገር ይጠግንልናል። ቶሎ ማውጣት ነው፣ ቶሎ መስጠት ነው የሚያስፈልገው። በዚሁ አጋጣሚ ደግሞ አላህ ሱብሃነወተዓላ 1446ኛውን የረመዳን የፍች ቀን እንኳን አላህ በሰላም አደረሰን፣ እንኳን በሰላም አደረሳችሁ ለሀላባ ሙስሊም እና እንደውም ለመላው ኢትዮጵያ ሙስሊም እንደዚሁም በመላው በዓለም ላሉ ሙስሊም በሙሉ ሙስሊም ህብረተሰብ በሙሉ አላህ እንኳን በሰላም አደረሳችሁ። የዘንድሮ የኢድ ፍች አላህ ስብሓነ ወተዓላ የሰላም መክፈቻ፣ የሰላም መግቢያ፣ የፍቅር መግቢያ፣ የጥጋብ መግቢያ አላህ ያደርግልን። የመፈቃቀር የመደጋገፍ መግቢያ አላህ ያደርግልን። በዚሁ መልኩ በሰላም ምናከብረው አላህ አድርገው። ስንወጣ ኢድ ደስታ ብቻ አይደለም ብቻ ደስታ ነው ብለን ሀራሙኑም የደስታ ቀን ነው ብለን ሀላል ማድረግ ሀላሉንም ደግሞ የደስታ ቀኑ ብለን ከመጠን በላይ መስራት በይድ አይቻልም። አይፈቀድም። ምክንያቱም ስንበላን በሊኩ ኢድኑ ብለን ራሳችን ማስጨነቅ የለብንም ኢስራፍ ማድረግ የለብንም። እንደዚሁም ደሞ ሀራሙን ነገር መቀላቀል የለበትም። ዛሬ ኢድ 30 ቀን ታስረን ቆይተናል። ዛሬ በሙዚቃ ዘና እንበል፣ ዛሬ ደግሞ በመጠጥ ዘና እንበል፣ በተለያዩ ነገሮች ራሳችን ዝናና እናዝናና አይቻልም። ምክንያቱም ስራችን ዋስትና የሚኖረው የመልቅያማ በትክክል ሰርታችኋል ሲባል ነው። አሁን ሰርተናል ብለን ገና ለገና ኢድን በደስታ የሰራነውን ልፋታችን ማበላሸት የለብንም። የኢድ ቀን ደግሞ መላኢካዎች ወርደው ከኛ ይቀላቀላሉ። መልካም ስራችንን ይዘ እንዲሄዱ ጥረት ማድረግ አለብን እንጂ በሸይጣን ተወጥረን በሸይጣን ተገፋፍተን ልክ እኛ አፋችን ለምግብ ሲገባ ሸይጣን ተዘጋጅቷል። ይፈታል። ሰላሳውን ቀን ታስሯል። የኢድን ቀን ይፈታል። ሲፈታ ደግሞ ኢልሁን ይወጣል። ከሸይጣን እል ከዚና ከኸምር ከስርቆት ከተለያዩ ነገሮች ሰውን ከመስደብ ከመምታት ከእንደዚህ ነገሮች መጠንቀቅ አለብን። የኢድ ቀን ብዙ ጊዜ ግጭቶች ይኖራሉ። አንዳንድ ቦታ አላስፈልግ ቃላት ውርወራ። ሰው ሲጠግብ ሚላሱን አያስርም። ሚላሱ ሰው ሲጠግብ ሚላሱ ይፈታል። ሰው ሲጠግብ ሚላሱ በቃ መሄድ